ቤተክርስቲያን ቤተ ክርስቲያን ለኛ ለኢትዮጵያውያን ክብራችን ናት። አቡነ ሳይሮስ የአቡነ አብርሃምን ቦታ ተኩ። ሰበር፣ አስደንጋጭ ስለ ጠቅላዩ አቡነ ጴጥሮስ ጉዱን አፈረጡት። ሀገራችን ላይ እንደዚሁም ኦርቶዶክስ ላይ ለሰራው ስራ ዋጋ ትከፍላለ። ሰላም፣ ሰላም ውዲያ በዩቲዩብ ተመልካቾቼ። ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሽ የምትችለው ሁሌም እንደምታደረጉት ይሄ ቪዲዮ ይሄ መረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ እንዲጀምሩት በሉ፣ ለእግዚአብሔር ስም እንጠይቃለሁ። ሰብስክራይብ ያደረጋችሁ ሰብስክራይብ እያረጋቸው ደግሞ ታነ ቻናችን እንድታበረታቱን በድጋሚ ይበሉ፣ ለእግዚአብሔር ስም ጠየቅን። ወቅት ያን አዳዲስ መረጃ ቅድስ ቤተክርስቲያናችን እንደተመለከተ ይዘንላችሁ መተናል። ትንሽ ጠፍተን ነበር፣ ለዛም ይቅርታ እንጠይቃለን። አሁን ግን አንጠፋባችሁም ካሁን በኋላ ለማለት ቃል ገባላችኋለሁ ማለት ነው። እስቲ ወደ መጀመሪያ ቪዲዮ እንግባ። እኔ ልነግራችሁ የምፈልገው ኦርቶዶክስ ቤተ ክርስቲያን ለእኛ ለኢትዮጵያውያን ክብራችን ናት። ፕሮቴስታንት እምነት ተከታዮች ኦርቶዶክስን ማክበርና መውደድ የምርጫ ጉዳይ ሳይሆን ግዴታችሁ ነው። Yeah, እንግዲህ ቪዲዮ እንደተመለከታችሁት ነው መናኛን አባቶቻችን እንኳን ሳይቀር አስፋልት ላይ ወጥተው እነዚህ እየተካባለሉ ይገኛሉ። ተውን እንኑሩበት እያሉ ይገኛሉና በጣም የሚያሳፍር ተግባር ነው፣ እየተመለከትን ያለ ነው። በሰሜን በደቡብ በምስራቅ በምዕራብ ላይ እንግዲህ አባቶቻችን አሁንም እያለቀሱ ነው የሚገኙት። ኦርቶዶክስ ሃይማኖታችን ላይ የሚሰራውን ግፍ እየተቃወሙ ነው የሚገኙት እና እና ልጆቻቸው ደግሞ ከጎናቸው ልንቆም ይገባል ማለት ነው። ቤተክርስቲያን ላይ የሚደረገው ነገር አሁንም እንደቀጠለ ነው፣ ግፉ፣ ጭቆናው ነው፣ ርስት ነጠቃው፣ የአባቶቻችን ግድያ፣ ገዳም በሰላም ወጥቶ በሰላም አለመመለሱ አሁንም እንደቀጠለ ነው ማለት ነው። ደጉን ጊዜ ያምጣልን፣ የአብርሃም የይስሐቅን ዘመን ያምጣልን ለማለት እፈልጋለሁ። እስቲ ወደ ቀጣይ መረጃችን እንለፍ። የማንም ወጣት ደም በከንቱ መፍሰስ ስለሌለበት ኦርቶዶክሳን ወጣቶች ከእንደዚህ አይነት ነገር እጃችሁን እንድታወጡ ስል በሉ እግዚአብሔር ስም ጠይቃለሁ። በተለይ በተለይ በሸገር ውስጥ የምትኖሩ ኦርቶዶክሳን ባለማተቦች ባካችሁ ከእንደዚህ አይነት ነገር ራሳችሁን እንድታገሉ። አንዳንድ ጳጳሳት የብፁዕ አቡነ ጴጥሮስንና የብፁዕ አቡነ አብርሃምን ቦታ ለመያዝ በየሀገረ ስብከታቸው ያልሆነ ቀስቀሳዎችን እያደረጉ እንደሚገኙ አሁን ላይ እየወጡ ያሉ መረጃዎች ያሳያሉ። የዛሬ ሁለት ዓመት ለእንደዚህ አይነት ወንበር ሲባል የሻሸመኔ ኦርቶዶክሳኖች፣ የያቤሎ ማርያም ኦርቶዶክሳኖች እንዲሁም ደግሞ የሁለቴ ቅዱስ ዮሐንስ ኦርቶዶክሳኖች እንደቅጠል የረገፉ። ሲያደርጉት ለእንደዚህ አይነት ወንበርስ ሲባል ነበር እነኛን ኦርቶዶክሳዊ ወጣቶች ባለማዕተቦች ሰማዕታት ግን ከቤተሰቦቻቸውና ከአንዳንድ ኦርቶዶክሳያን ውጭ ማንም እያሰባቸው አይደለም አባቶች እንኳን በቅጡ ለእነሱ ወንበር ሲሉ የተሰዉትን ኦርቶዶክሳያን ባለማዕተቦችን እያሰቧቸው አይደለም የዛሬ ሁለት ዓመቱ ጉዳይ ዛሬም እንዲደገምብን ስለማንፈልግ ኦርቶዶክሳያን ባለማዕተቦች ባካችሁን ከእንደዚህ አይነት ጉዳይ እጃችሁን አውጡልን የማንም ባለማተብ ደም በከንቱ መዘራት የለበትም በከንቱ ደመና መሆን የለበትም የመለቃቾ ቪዲዮዎች እጅጉን እየተመቱብኝ ስለሆነ ይህንን ቪዲዮ ኮፒ፣ ሊንክ፣ ሼር፣ ሪፖስት እያረጋችሁ ለመላው ኦርቶዶክሳውያን ባለማተቦች ወጣቶች እንድታደርሱልኝ ስል በልዑል እግዚአብሔር ስም ጠይቃለሁ። ኦሮሞ ኮታ ሌላ ከተቱ የሚሉን አሉ። ኦሮሚያ እንዳትረጋጋ የሚፈልጉ መዋቅሯ አንጥሰውን ለመምራት የሚፈልጉ በፍጹም። ሳህለማርያም ቶላ ተብሎ ተጠርቶ ከዚህ ውጪ ኦሮሞ አለ እንዴ? ስለዚህ ያም ደግሞ ሲደረግ ኦሮሚያ አካባቢ ተወልዶ ያደገ ንጹህ ኦሮሞ የሆነ ሰው ሲኖዶሱ መርጦ ለህዝቡ ሰጥቷል፣ ህዝቡን አክብሮ። ስለዚህ ኦሮሚያ የተከበረ ህዝብ ነው፣ የተከበረ አባት ልከንለታል ተቀብሎ የህዝቡ የአሁኑን የኤጲስቆጶሳት ምርጫና ሲመት ልዩ የሚያደርገው በ2015 ዓ ም በወርሃ ጥር መከሩን ወይም መእመናንን ምክንያት በማድረግ በቋንቋ፣ በፖለቲካ፣ በዘር ተጠልፈን ለተፈጠረው ችግር በቤተ ክርስቲያን ህግና ቀኖና ብቻ ሳንወሰን ክቡር ጠቅላይ ሚኒስትሩ ዶክተር አብይ አህመድ በተገኙበት የተደረገውን ስምምነት ማዕከል አድርገን የተካሄደ ምርጫና ሲመት መሆኑ ነው። ከዚህም የተነሳ በህገ ቤተ ክርስቲያንና በቀኖና ቤተ ክርስቲያን ያልተለመደና እንግዳ ነገር ወይም ደራሽ በመሆኑ ሊቃውንቱ፣ ካህናቱ ባጠቃላይ የቤተ ክርስቲያን ልጆች ለምን እንዴት ብሎ ከመጠየቅም አልፎ ጽፈዋል። እንግዲህ ቪዲዮ እንደተመለከታችሁ ነው። እንደነዚህ አይነት አባቶችም እየተበራከቱ ነው። እንግዲህ የአቡነ አብርሃምን ወንበር ለመያዝ ነዝ እንግዲህ ብዙዎች እየታገሉ እንደሆኑ እየወጣ ያለው መረጃ ያመለክታል። እና በጣም የሚያሳፍር ተግባር ነው። ሻሸመኔ ላይ ያደረጉት ግፍ ተረስቶ እንግዲህ ዛሬ እንግዲህ የአቡነ አብርሃምን ቦታ ለመውሰድ እንግዲህ እየተሯሯጡ ነው። የተለያዩ ክልል ከተሞች ላይ እንግዲህ ሰልፍ እንዲዘጋጅ እያደረጉ ነው። እንደባለፈው አይነት ከሶስት ዓመት በፊት እንደነበለው መፈንቅለ ሲኖዶስ እንግዲህ ሊያረጉ እየጣሩ ነው የሚገኙት። እንግዲህ ብዙ ነገሮችን ለማድረግ በጣም የሚያሳፍር ተግባር ነው እንግዲህ ሰምተን በታሪክ አይተን የማናውቀው ነገር እየተደረገ ነው። ሃይማኖታችን ላይ የሚገኘ ነው። እንግዲህ ትልቁ የሚባለው ሰበር መረጃ አቡነ ጴጥሮስ መመለሳቸው ነው። እሳቸው የሚያደርጉት ንግግር አለ። እስቲ እሱን ቪዲዮ ተመልክተ ነው እንመለስ። አሁንም እናገራለሁ በዘረኝነት ውስጥ ተመርዛችሁ የምትሄዱ ሰዎች መጨረሻ እራሳችሁ ነው ቆርጥሞ የሚበላው። በቃ ልንገራችሁ፣ በቃ እራሳችሁ ነው ቆርጥሞ የሚበላው ማንንም አይደለም። እርግጥ ነው ሰው ትጎዳላችሁ። እርግጥ ነው ህፃናትን ገላችኋል፣ አስተቃይታችኋል፣ አርዳችኋል። ሌቦች ተባብረው አንተ ሌባ ሊሉ ይችላሉ። እነሱ ጋር ካልሰረግ የሰራችሁ ነው። እነሱ ጋር ካልዋሸ፣ እነሱ ጋር ዝርን ካላራገብክለት በፖለቲካ ከሶ እስር ቤት ሊያስገባ ይችላል። ግድ የለም። ወንጀል መሰብሰብ ምን ችግር የለም። ወንጀል መሰብሰብ ቀጽልህ ይችላል ችግር የለም። ክርስትናን ስትኖር የነቀል ተከል ክርስትና ካልኖርክ ትክክለኛውን የአይምሮ ለውጥ ከመጣህ አይምሮህና እግዚአብሔር ከአንተ ጋር ከተገናኙ ልብና አይምሮ እኩል ከሆኑልህ ያን ጊዜ ችግር አለ ያንን ነው መኖር የሚባለው ክርስትና ሲኖር ስለዚህ ሊሰድቡ ይችላሉ ሊያንጓጥቱ ይችላሉ ስለዚህ ምን አለ ጌታ፣ ግድ የለም እኔንም ሰድበውኛል ነው የሚለው። እንዲሁን እንደተመለከታችን አባታችንን ቃሉን ያሰማልን፣ ተስፋ መንግስተ ሰማያትን ያዋርስልን፣ በረከታቸው ይደርብን ለማለት ፈልጋለሁ። እንግዲህ ለኦርቶዶክስ ያለ ምዕመን ትልቅ የሚባል ረፍት ነው ማለት ነው። እንግዲህ ፖለቲከኛ ናቸው ተብለው እንግዲህ ታገደው ነበር ወደ ሀገር ውስጥ እንዳይገቡ። አሁን እግዚአብሔር አምላካችን ፈጥሮ እንግዲህ ወደ ሀገራቸው ተመልሰዋል። በጣም ደስ የሚል ሰበር መረጃ ነው ማለት ነው። እንደዚሁ መልእክቱም አስተላልፏል። ትልቅ የሚባል መልእክት እግዚአብሔር አምላክ በደሜ በጸጋ ሊጠብቃቸው ለማለት ፈልጋለሁ። እንግዲህ ወደ ቀጣዩ መረጃ ሰልፍ፣ በጣም ደስ የሚል ኦርቶዶክሳውያኖችን የሚያነቃቃ ሰበር የተባለ መረጃ ተገኝቷል ማለት ነው። ቪዲዮን ተመልክተ ነው እንመለስ። እኔ በኩል በጣም ነው ደስ ያለኝ። እስቲ ወደ ቪዲዮ። 44 ጥንዶች በስርዓተ ተክሊልና በማስባን በአንድ ቀን ግንቦት 1 ቀን 2017 ዓ.ም በህብረት እንደሚሞሸሩ የኢትዮጵያ ጃንደረባት ትውልድ ። ጃን ቃና ዘገሊላ መዘገቡ ታውቋል። እንግዲህ 44 ጥንዶች በአንድ ቀን ጋብቻቸውን ይፈጽማሉ ያለው ማህበሩ ፕሮግራሙ እንደ ሺህ ጋብቻ አይነት ሆኖ ግን የቤተ ክርስቲያንን ስርዓት በጠበቀ መልኩ የሚከናወን የሰርግ መርሃ ግብር መሆኑን ጃን አስረድቷል ማለት ነው። ጥንዶቹ እያንዳንዳቸው ሀያ ቤተሰቦቻቸውን በሰርጋቸው ቀን ምሳ እንደሚጋብዙ በግብዣውም ላይ ደግሞ 1500 ሰዎች ይገኛሉ ተብሎም እንደሚጠበቅ ተዘግቧል ማለት ነው። እንግዲህ ሰርጉ ጦር ኃይሎች አካባቢ በሚገኘው ቶታል ደብረ ገነት ቅድስት ስላሴ ቤተክርስቲያን እንደሚፈጸምም ተመልክቷል። ከሙሽሮቹ ቀለበትና ልብስ ውጪ የሰርጉን ወጪ በማህበሩና በስፖንሰሮች እንደተሸፈነም የፕሮግራሙ ዓላማ ደግሞ ቤተክርስቲያን ልጆቿን የምትድርበትን ቀን ክሬት በማድረግ ወጣቶች በስርዓተ ቤተክርስቲያን ጋብቻቸውን እንደሚፈጽሙ ለማድረግ እንደሆነም ተብራርቷል ማለት ነው። እንግዲህ ከዚህ ባሻገር ጥንዶቹ ከጋብቻ በኋላ በኢኮኖሚም ሆነ በማህበራዊ ህይወት ትስስር ለመፍጠር እንዲችሉ ማድረግም የፕሮግራሙ ዋና አላማ መሆኑን ይህ ጃን ተናግሯል። ማለት ነው። እጅግ በጣም ደስ የሚል ነው። ቤተክርስቲያን እንዲህ አይነት ስርዓት ያላት ስንዱ እመቤት ስለሆነች በጣም ያስደስታል። ለሚጋቡትም ለሙሽሮቹ ከወዲሁ እንኳን ደስ ያላችሁ ለማለት ወዳለው። የተለያዩ መረጃዎች እንዲደርሱ ቤቱን ፎሎ ማድረጉን አይርሱ። ይህን ደግሞ ለብዙ ሰዎች እንዲደርስ ኮፒ ሊንክና ሼር አድርጉት። ቪዲዮን እንግዲህ እንደተመለከታችሁ ነው። በጣም ሰበር ሰበር የሚባል ለቅዱስ ቤተክርስቲያን የምስራሽ ነው ማለት ነው። እንደ እነዚህ አይነት ስም ደግሞ ሰርጎች አሉ። እስቲ አንድ ቪዲዮ ያለ ተመልክተን እንመለስ፣ ሀሳብ እንሰጥበታለን። እንግዲህ ከላይ ባለው ቪዲዮ ላይ ብዙዎቻችሁ ሜንሽን ስታደርጉኝ ነበረ እና በርካታ ጥያቄዎች አሉ። ከነዛ ውስጥ ግን ሁለቱን ላንሳቸው። የመጀመሪያው እንዲህ አይነት ጋብቻ ቤተክርስቲያን ትፈቅዳለች ወይ ነው። በአጭሩ ስንፈቅ ስንመልሰው እንዲህ አይነት ጋብቻ ቤተክርስቲያን አትፈቅድም። ቤተክርስቲያን ሁለት ጋብቻ ነው ያለው አትኝ ስራተ ተክሊል የሚፈጸም ጋብቻና የማስባነ በላ በሁለቱ መንገድ ልጆቿን ትድራለች። ከዛ ውጭ ያሉትን ዝሙት ብላ ነው የምጠራው። እንደው ማለት ነው ምን ሊቃነጳጳሳት ተገኘ ማንም ተገኘ ቤተክርስቲያን የምትፈቅደው አይደለም። ስለዚህ እዛ ቦታ ላይ የሚገኙት የቤተክርስቲያን አካላቶች በሙሉ እነሱ መገኘታቸው ህጋዊ ነገር አያስደርገውም ዕውቅና የምትሰጠው ጉዳይ አይደለም። ስለዚህ ሊቃነጳጳሳቱም ጳጳሳቱም ተገኙ ካህኑም ተገኘ ምንፈጽመው ምን በቤተ ክርስቲያኑ በቅዱስ ስጋውና ደሙ ታትሞ ካልተፈጸመ ያ ስርዓት በፍጹም በፍጹም ሕጋዊ አይደለም። ዝም ሞት ነው። ስለዚህ እንደውም ምን ያው ቪዲዮ ላይ ተፈቅዳለች አትፈቅደም የሚለውን ሀሳብ ሲነሳ አትፈቅደም ስንል እና ሊቃነ ጳጳሳት ለምን ተገኙ? ቤተ ክርስቲያን ሊቃነ ወይ ደግሞ ማረጋገጫው ሊቃነ ጳጳሳት መገኘት አለመገኘታቸው አይደለም። አይደለም ሊቃነ ጳጳሳት እኮ ፈኖ ተጸርቅ ላይም ተገኝተዋል። ቪዲዮን እንግዲህ እንደተመለከታችሁት ነው። አባቶቻችን ሁሉ የሚናገሩት ከቤተክርስቲያን ውጭ የተደረገ ሰርግ እንግዲህ የፈረስና የበቅሎ ነው ይላሉ ማለት ነው። እንግዲህ ሐሙስ ዕለት ቆርበው እንግዲህ ቀዳሜ ወይ ሁሙ ደሞ በእንደዚህ አይነት መልኩ ቬሎ ሱፍ አድርገው እንደዚሁም ጥፍሯን ተሰርታ ሂዩማን ኤር ቀጥላ ሜካፕ ተሰርታ እንግዲህ የቤተ ክርስቲያንን ስርዓት እያፈረሱ ይገኛሉ። በጣም የሚያሳፍር ተግባር ነው። ስጋና ደሙን ተቀብለው እንግዲህ እግዚአብሔርን በሰርጋቸው መሀል እንዲገኝ ጠርተውት እንግዲህ ራሳቸው የሚከለክሉበት ጊዜ እንደመጣ እየተመለከት እንገኛለን። የቤተ ክርስቲያን ስርዓቷን እኛ ካላከበርንላት ማንም ሊያከብርላት አይችልም። እና በአካችን ኦርቶዶክሲያን ነው የምናደርገውን ነገር በማስተዋል ይሁን ለማለት ትፈልጋለሁ። እስቲ ወደ ቀጣይ እንደዚሁም ወደ መጨረሻ ቪዲዮ እንሂድ፣ ተመልክተን እንመለስ። ፕሮቴስታንት ነች። በቸርች ነው ያደግኩት። ቅድምም ነገር ያለው ሎንግ ቸርችን ነው ያደኩት። ከዛ ዘፈኖች ሰራለው ምናምን፣ ፕሮቴስታንት ሁኜ ነው ዘፈኖች ሰራለው ምናምን፣ ሊፕሲንግ ሰራለው ምናምን፣ ራሴም ዘፍናለው። ያ እንግዲህ ልክ አይደለም። ሰው ላይቭ ላይ መንፈሳዊ ወንድሞችን አገኘውና እና መጠያየቅ ጀመርኩኝ። ኦኬ ላይቭ ላይ ስጠያየቅ ምናምን፣ በቃ የኦርቶዶክስ አስተማሪዎች ናቸው። ትክክለኛነቱ አመዘነብኝ። እኔ የማውቀው የኦርቶዶክስ ስርዓት አለ ከፈጣሪ ከእግዚአብሔር በላይ ማርያምን መላእክትን እንደሚመለቅ እንደሚመለክ እኔ ማቀው፣ ግን ያ እንዳልሆነ ሰማር እንዴ ኦርቶዶክስ ጋር እኮ ልክ ነው ብዬ ኦርቶዶክስ መዝሙር መስራት ጀመርኩ ኦርቶዶክስ ነው ሙሽ ኢቭን ልደቴን የልደቴ ቀን ያከበርኩት ቤተ ክርስቲያን ነው፣ የካው ሚካኤል እዛን ያከበር ነው። ከዛ ምን ተፈጠረ? በመሃል አንድ ዘፈድክ ሲንግ ሰራው በዚህ ማለት የሃይማኖት ትምህርቶች ላይ አንድ ሊፕሲንግ ስሰራ አብዛኛው ኮሜንት ምን ሆነ? ኦርቶዶክስ የሆነው ለዘፈን እንዲመቸው ነው። ገብቷል? እንደዚህ አይነት ጨዋታ መጣ። ሲመጣ ሰው እኔ ኦርቶዶክስ ብሆን አሁን ኖርማል ከካሜራ ውጭ ብትጠይቀኝ ሃይማኖት ይነግርሃል። ካሜራ ላይ ግን ለምሳሌ እኔ አንድ ሃይማኖት ስጠራ በእኔ አንድ ተራ ሰው የሃይማኖት ስንት አባቶች አስጠብቀውት የቆየ ትልቅ ሃይማኖት እንዲሰደብ አልፈልግም። ቪዲዮውን እንግዲህ እንደተመለከታችሁ ነው። እስከ መጨረሻው ድረስ ለተከታተላችሁ እናመሰግናለን። በቀጣይ ወቅታዊና አዳዲስ መረጃ ይዘንላችሁ እንመጣለን ማለት ነው። እስከዛ ድረስ ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ የዱል ንጣን እየተጫናችሁ አበረታቱን። ጠፋ ብለን ነበር ትንሽ ካሁን ባላ ግን እንደማንጠፋ ቃል እንገባላችኋለን። ሰበርና ወቅታዊ መረጃዎችን ወደ እናንተ እናደርሳለን ማለት ነው። አሁንም ሰብስክራይብ አድርጉ። ሰብስክራይብ ያላረጋችሁ በቀጣይ ወቅታዊና አዳዲስ መረጃ። እስከነገናኝ ድረስ ግን ሰላም ቆዩ።